ዘንበልያል ክለት ማነው? እንደኔ የተቀበልከው ፊትን ያበራለት የተቀበልከው እምርት ክርስቶስ ማን እንደሆነ ካልገባ ቁጭ ብለህ ጉባኤ ላይ መዝሙር ትቆጥራለህ። ሶስት የቅዱሳን ተዘምሮ አንድ የጌታ ከተዘመረ ጌታ ሶስት ለአንድ እየተመራ ይመስላል። ሶስት ደሱ ተዘምሮ ቅዱሳን አይ። ሀያአራት ሰዓት ስለ ቅዱሳን ብናወራ ቅዱሳንን የፈጠረው ማን ነው? ያከበራቸው ማን ነው? ስለ ቅዱሳን እያወራን እንኳን የምናወራው ስለሱ። የትኛው ሰዓሊ ነው ስዕሉ ሲመሰገን የሚናደደው እኔ እንትታችሁ ስዕሌን አይልም። ቅዱሳንን የሳለ ያከበረ ከፍ ከፍ ያደረገ ማን ነው? እግዚአብሔር፣ ክርስቶስ። እርሷ ያለ ክርስቶስ ምንም ስለሆነች ስለ ክርስቶስ የምናከብረው በዓል እንኳን መሬታችን ድ ይለካል? እስቲ ልጠይቃችሁ፣ ጌታ የተወለደበት ቀን ድንግል ማርያም ምን ያደረገችበት ቀን? እየሰማችሁ ነው? ጌታ የተወለደበት ቀን ድንግል ማርያም ምን ያደረገችበት የወለደች እሱ ተወለደ ስንል እሷ ምን አለች? እያለ ያው ሄደን የምንጠይቅ፣ የምንጠይቀው ማንን ነው? እመቤታችን። በእርግጥ እንኳን ማርያም ማረችሽ አንላትም፣ ራሷ ማርያም ነች። ጌታ የተወለደበት ቀን እሷ የወለደችበት ቀን። ጌታ የሞተበት ቆም መና ለቅሶ ምን ደርሶ ደሷን ምን ደርሶ፣ ለነገሩ ሰለስት አንደርሳቸው። ምክንያቱም የእሷ ልጅ ሰለስት ሳይጠብቅ ሞትን ብላ አድርጎ ምን ብሏል? ተነስቷል። በትንሳኤው ደስ ቢለን ደግሞ እንኳን ደስ አለሽ ድንል ብንፈልግ ወደ ማን ነው? እንደው ወደ እመቤታችን። የጌታ በዓል ሁሉ የእመቤታችን በዓል ነው። ስለ ቅዱሳኑ ግዴውራ እያወራ በጣም ይገርማቸዋል። ተናገሩ ነው። ቤታችሁ ስትገቡ ይሁን መጽሐፈ አስቴር የሚባል መጽሐፍ አለ መጽሐፍ ቅዱስ። እስቲ ቤት ገንዳም ብሎ መጽሐፈ አስቴር ላይ እግዚአብሔር የሚል ካለ ከታይ፣ የእግዚአብሔር ስም የለም፣ ግን የሚያወራው ስለማን ነው? ስለዚህ እግዚአብሔር ድንቅ ስራ ነው፣ ድንቅ ስራ ነው። ውዳሴ ማርያም ቤት ግቡ፣ ውዳሴ ማርያምን ግለጡት ጀምረው ጌታ ብሎ ነው የሚጀምረው። ማን ብሎ ነው የሚጀምረው? ጌታ ልቡ ያዘነ አዳምን ያድነው ዘንድ ወደደኝ። ጌታ ብሎ ነው የሚጀምረው። ግን ውዳሴ ማርያም የሰኞ ውዳሴ ማርያም ላይ የድንግል ማርያም ስሟም የለም። ማክሰኞ ላይ ነው የምትመጣው፣ ገና የሰኞ ላይ የለችም፣ ስሟም የለም። ስለ ቅዱሳን የሚያወሩ ነገሮች ሁሉ የሚያወሩት ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እና እኛ እንደው አንዳንድ ሰው ውድድር ውስጥ የማይገባ ነገር ያወዳድራል ፀሐይ ከሻማ ብርሃን ማለት ቤተክርስቲያናችን የተሰቀለውን ክርስቶስ ትሰብካለች በአራት ነገሮች ትሰብካለች ከእኔ ጋር ናቸው ምን በስንት ነገር የመጀመሪያው ክርስቶስን በስሙ ትሰብከዋለች በምኑ ትሰብከዋለች በስሙ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኢየሱስ የሚለውን ስም የምትፈራ የሚመስለው ይዋሰዋል እኔ እውነት ነው የምነግራችሁ። እዚህ መሃል የዩኒቨርሲቲ ተማሪዎች አላችሁ። እንደው ቴክኖሎጂ የምትማሩ ሰዎች፣ ሲቪል ኤሌክትሪካል፣ ኢንጂነሪንግ ሜካኒካል ኢንጂነሪንግ የምትማሩ ሰዎች እንደው አንድ ዲቴክተር ብትፈለስፉ ደስ ይላል። ምንድነው ዲቴክተሩ? እዚህ ይገጠምና ኢየሱስ የሚል ስም ሲሰማ ይቁጠር። እየሰማችሁ ከሌሊት ከሰዓታቱ ከማህሌቱ አንስቶ ኪዳኑን ቅዳሴውን ሙሉ። ምን ማለት ነው? እዚህ ያ ዲቴክተር ይገጠምና ኢየሱስ የሚለውን ስም በመጻፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚያክል ካለ ንቀጣለን። ሀያ አራት ሰዓት ስሙን ሳትጠራ የማትሆን በሁሉ ነገር ውስጥ ስመ ክርስቶስ አለ። ከሁሉም በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ የሚለውን ስም የጻፈችው በታቦቷ ላይ ነው። በታቦቷ ላይ ነው። ታቦት ላይ እንደ ኦሪት ታቦት አሁን አስርቱ ትእዛዛት አልተጻፉ የአዲስ ኪዳኑ ታቦት ታቦተ ምሥዋዕ ተብሎ የሚጠራው የክርስቶስ ስጋ እና ደም የሚፈተትበት እምናከብረው በዛ ምክንያት፣ በታቦቱ ላይ የተጻፈው ሁለት ቃል ነው። አንደኛው አልፋና የማን ስም ነው? የስም አልፋና ኦሜጋ እኔ ነኝ፣ መጀመሪያውና መጨረሻው እኔ ነኝ ያለ ኢየሱስ የሚለው ስም የተጻፈው በታቦት ላይ። ሁለተኛው ፊልጵስዩስ ምዕራፍ ሁለት ላይ ቅዱስ ጳውሎስ የተናገረው ቃል ተጽፏል። ታቦታችን ነው ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ፣ ይላል በሉ እስኪ ጉልበት ሁሉ ለኢየሱስ ክርስቶስ ስም ምን ይበል? ይህ ቃል ያለው ምኑ ላይ ታቦቱ ነው። ጉልበት ሁሉ ለማን ስም ይስገድ? ታቦት ሲወጣ የምንሰግደው ለምንድነው ከተባላችሁ መልሱ ታቦቱ ምን ስለሚል ነው። ጉልበት ሁሉ ለኢየሱስ ክርስቶስ ስም ምን ይበል? ለስሙ ነው የምንሰግደው፣ ለስሙ ነው የምንሰግደው። በአንዳንድ ሰዎች ታቦት ጣዖት ነው ይላሉ። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚል ጣዖት አለ ካለ እንዴት አይነት አስደናቂ ጣዖት ነው! ለኢየሱስ ስገዱ የሚል ጣዖት ሊኖር ቢኖር እንኳን ሐዋርያት አይነቅፉትም። በሐዋርያት ስራ ላይ ቅዱስ ጳውሎስ ያደረገውን ታስታውሳላችሁ። በግሪካውያን መካከል ሲዞር ጣዖት አየ። ግሪካውያን ብዙ ጣዖታትን ያመልካሉ። ብዙ አይነት ጣዖቶች አሏቸው ብለው ብለው ብለው አምልከው አምልከው ደግሞ ምናልባት የማናውቀው አምላክ ቢኖርስ ብለው አስበው ምንም አንለው፣ ስለዚህ ቦታ ያዝለት ብለው ማለት ነው። ለማይታወቅ አምላክ ብለው ያመልካሉ። ለምን አምላክ ለማይታወቅ አምላክ? ቅዱስ ጳውሎስ ታዲያ ይቺን ሲያይ ባዶ ቦታ አገኘው ብሎ ተጠቀመባት። አሪዮስፋጎስ በሚባለው አደባባይ እንዲህ እንደናንተ የግሪክ ፈላስፎች ከበውት መሀል ላይ ቆሟል ጳውሎስ። እናንተ አለ አማልክትን እንደምትፈሩ አያለው፣ የግሪክ ሰዎች በብዙ ነገር አማልክትን እንደምትፈሩ አያለው። አማልክቶቻችሁን እየዞርኩም ሳለ ለማይታወቅ አምላክ የሚል ጽሑፍ አየሁ። ይህ የማይታወቅ አምላክ ያላችሁ ሳታውቁት የምታመልኩት ሰማይኑንና ምድሩን የፈጠረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ብሎ ስለ ክርስቶስ ሰበከ። ከእኔ ጋር ናችሁ መመን አለ ጳውሎስ ያገኘውን ቃል ይዞ ስለ ክርስቶስ አስተማረ። ቅዱስ ጳውሎስ ወደ ኢትዮጵያ ቢመጣ አሁን እስቲ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢመጣ ታቦት ላይ ጉልበት ሁሉ ለኢየሱስ ስም ይስገድ የሚለውን ቢያገኝ ጣዖት ነው የሚል ይመስላቸው። የጀመረውን ስብከት ጨርሳን የጠበቀችው። ስለዚህ ቤተክርስቲያናችን በስሙ ስብኳለች። ክርስቶስ በቃል ብቻ አይደለም። ዝም ብትል ክርስቶስን መስበክ የምትችል ቤተክርስቲያን ነች። አፏ ብያዝ እንዳትናገሪ ብትባል። ስታያት በዓይነት ክርስቶስን ታሳያለች። ጉልላቱ ላይ ያለው ምንድን ነው? ጉልላቱ ላይ ያለው ምንድን ነው? ማን የተሰቀለበት? ካህናት በእጃቸው ቢዙ ምንድን ነው ያዙ? መስቀል ነው። ካህናት ቢጠመጥሙ የሸዋ ክሊሉን ነው። መቋሚያ ይዘው ወዲህ ወዲያ እያሉ ቢዘምሩ ቢያሸረሽሙ መስቀል ተሸክሞ የተቀበለውን መከራ ነው። ከበሩዋን አሳይታ ክርስቶስን መስበክ ትችላለች ወይ ደግሞስ ሰፊውን አሳይታ መለኮቱን፣ ጠባቡን አሳይታ ትስሪቱን፣ ሰው መሆኑ፣ ቀይ ጨርቅ መልበሱ፣ ዓርብ ዕለት የለበሰው ከለሜዳ፣ እላዩ ላይ ያለው ሰንበር በግርፋት የወረደበት ሰንበር ነው። በእቃዎቿ ብቻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን ትሰብካለች። ለምን? እኛ ግን የተሰቀለውን ማንን እንሰብካለን? ክርስቶስን። ሁለተኛው ቤተ ክርስቲያን ክርስቶስን የምትከተለው በእግርም በግብርም ነው። ከኔ ጋር መሙ በእግርም በግብርም። ክርስቶስን ስሙን መጥራት ብቻ ክርስቶስን መከተል አይደለም። ስሙን ደጋግመህ ስለጠራ በዚያ ብቻ ትድናለህ ማለት አይደለም። እርግጥ ነው መጽሐፍ የኢየሱስን ስም የሚጠራ ሁሉ ምን ይላል? ይድናል ይላል። ከኔ ጋር የኢየሱስን ስም የሚጠራ ምን ይላል ስለዚህ ኢየሱስ የሚል ቃል እኔ አራት ኪሎ ሰርቻለሁ ወደ አምስት አመት፣ እና አዲስ አበባ አራት ኪሎ የሚባል ሰፈር አርባ አንድ ኢየሱስ የሚባል ሰፈር አለ፣ እና ወደ አርባ አንድ ኢየሱስ የሚሄዱ ታክሲዎች አራት ኪሎ ላይ ነው የሚጠሩት። ምን እያሉ ነው የሚጠሩት? ኢየሱስ ኢየሱስ እያሉ፣ ምን እያሉ። ስለዚህ እዛ መስመር ላይ የሰራ የታክሲ ረዳት በሙሉ ይድናል ማለት ነው። የኢየሱስን ስም የሚጠራ ምን ይላል ስለተባለ ስሙን መጥራት ብቻ በሌላ ቦታ ክርስቶስ ምን ብሏል? ጌታ ሆይ ጌታ ሆይ የሚለኝ መንግስቴን ምን አይል አይወርስም፣ መንግስቴን አይወርስም ይላል። ስሙን መጥራት ብቻውን አይደለም፣ ብዙ ትርጉም አለ። ቤተክርስቲያናችን በግርም በግርም ትከተለዋለች። ክርስቶስ ምን ማለት ነው? ክርስቶስ ጾመ ብላ ሰልካትተው ጾሟል ብላ አብርሃም እንተናል ተጾማል አንዳንድ ሰዎች ክርስቶስ ጾመ የሚለውን ያውቃሉ ያምናሉ፣ ግን እነሱ አይጾሙም። እንደውም አንዳንድ ደፋሮች ምን ይላሉ? ክርስቶስ ጾሞልናልና እኛ አንጾምም። ምክንያቱም እሱ የጾመው ለማን ነው? ከኔ ጋር ናችሁ? ክርስቶስ ጾሞልናል፣ አንጾምም ካሉ በጣም ጥሩ። ክርስቶስ ምግብ በልቷል አልበላል? ምድር ላይ ያለ ምግብ በልቷል አልበላል? ስለዚህ ጾሞልናል አንጾምም ማለት ከተቻለ በልቶልናል ማንም